ለቀበሌያችን ነዋሪዎች በሙሉ እጅግ በጣም ጠቃሚ መልእክት። አራተኛው ዙር የተቀናጀ የፖሊዮ በሽታ መከላከያ ክትባት ዘመቻ ከታህሳስ 3 እስከ ታህሳስ 6 2018 ዓ.ም ድረስ የሚሰጥ መሆኑን ሰምተዋል። እንግዲያውስ አራተኛው ዙር የተቀናጀ የፖሊዮ ክትባት ዘመቻ ከታህሳስ 3 እስከ ታህሳስ 6 2018 ዓ.ም ድረስ ይሰጣል። ስለሆነ በእነዚህ የዘመቻ ቀናቶች ክትባቱን የሚሰጡ ባለሙያዎች ወደ የቤታችሁ ስለሚመጡ ዕድሜያቸው ከአምስት ዓመት በታች የሆኑ ህጻናት ከዚህ በፊት የፖሊዮ ክትባት ቢከተቡም ባይከተቡም በዘመቻው እንዲከተቡ እንድታደርጉ እያሳወቀን በተጨማሪም በመደበኛው የክትባት መርሃ ግብር ተደራሽ ያልሆኑ ወይም ጀምረው ያቋረጡ እድሜያቸው ከአምስት ዓመት በታች የሆኑ ህፃናትን በመለየት በጤና ተቋማት ወይም በጊዜው የክትባት መስጫ ጣቢያዎች እንዲከተቡ እናደርግ። መከተብ የሕፃናት መብት፣ ማስከተብ ደግሞ የዜጎች ኃላፊነት ነው። ይህን መልእክት ያስተላልፉላችሁ የአብክመ የህብረተሰብ ጤና ኢንስቲትዩት የአማራ ክልል ጤና ቢሮና አጋሮቹ ናቸው።